የከተማችን አዲስ አበባ ዜጎች የድርጅቶቻቸውን ንብረት በአስተማማኝ ሁኔታ ለማስጠበቅ ሲሉ የጥበቃ ሰራተኛ ቀጥረው እንደሚያሰሩ ይታወቃል። በርካቶች የተጣለባቸውን ኃላፊነት ተቀብለው በታማኝነት የሚሰሩ እንዳሉ ሁሉ አንዳንድ ኃላፊነት የጎደላቸው የጥበቃ ሰራተኞች ደግሞ ከሌሎች ግብረ አበሮቻቸው ጋር በመመሳጠር የሚጠብቁትን ድርጅት የሚዘርፉና የሚያዘርፉ መኖራቸው ይስተዋላል። እንደ አብነትም በቦሌ ክፍለ ከተማ ወረዳ ስድስት አንድ ጋራዥ ውስጥ ተቀጥረው ሲሰሩ የነበሩ ሁለት የጥበቃ ሰራተኞች የተጣለባቸውን ኃላፊነት ወደ ጎን በመተው ከሌሎች ሶስት ግብረ አበሮቻቸው ጋር በመሆን ለጥገና የመጡ ሁለት ተሽከርካሪዎችን አውጥተው ለመሸጥ ሲንቀሳቀሱ በቁጥጥር ስር የዋሉ ሲሆን ንብረቱም ለባለቤቱ እንዲመለስ መደረጉ ከፖሊስ የምርመራ መዝገብ የተገኘው መረጃ ያስረዳል። ተጠርጣሪዎቹ ለጥገና ወደ ጋራዡ መጥተው በኃላፊነት እንዲጠብቁ የተሰጣቸውን ሁለት ተሽከርካሪዎች ይዘው እንደተሰወሩ የግል ተበዳዮችና የጋራዡ ባለቤት የሆኑት ግለሰብ ይናገራሉ። ወንጀሉ የመኪና ስርቆት ነው። ለአንዳንድ ድሳቶች ካስገባንባቸው ጋራዥ ባለቤት ነው። ሌሊት ይዘውባቸው የጠፉት ስርቆት ተፈጽሞባቸው ለእኛ ደውለው ባለ ጋራዡ ነገሩ አካባቢያችን የሚገኘው እዚሁ ቦሌ ክፍለ ከተማ ውስጥ ወረዳ ስድስት ጨፌ ሜዳ የሚባለው እንትን ላይ ሪፖርት ተደረገ። እነሱ የራሳቸውን መረብ ዘረጉ። ስለዚህ ክትትል ተጀመረ ማለት ነው። ለሰርቪስ ነው ኢንጀክሽን ፓምፕ ወይ ፖምፓ ተበላሽቶ በአደራ መልክ ነው። ለጊዜ ቆመ። ከዛ ማቆሚያኛ ጋር ስለሌለ ማለት ተጋራዡ መኪናው ጥፋ ተባለ። በዚያ መልኩ ሄድኩኝ። ስንሄድ ያው ወንጀለኞቹ ጠፍተዋል ተባለ፣ መኪኖችም ጠፍተዋል። የእኔ የስራ ባልደረባ አለ። እሱ ለሌላ ጉዳይ ለባለ ጋራዡ ደወለለት። ሲደውል አይተውኝ አደጋ ደርሶብኛል ተዘርፌ ያለው ይለዋል። እሱ ደግሞ ወደ እኔ ይደውላል። ጋራዥ ችግር ደርሰዋል፣ እስቲ ሂድና ቼክ አድርግ ይለኛል። ሲሄድ ነው ይህን ነገር ያየሁት ማለት ነው። የለም ኦልሬዲ፣ የለም ፖሊሶች ነበሩ ግቢው የአባ ፖሊስ ና በአንዳንድ በጎረቤት ሰዎች ተሟልቶ ነበር። ቅዳሜ ቀን ነው ቢሮ ስንሄድ ነው። የሚቀጥለውም እሁድ ቀን እረፍት ስለነበረ፣ ቀጥሎም ደግሞ ስራ ዝግ ነበረ። 27 ነበር የድል ቀን ነበረ ና በዛ ምክንያት ተከታታይ የሆኑ የእረፍት ቀናቶች ነበሩ። ማክሰኞ ስንገባ ያው የተፈጠረው ችግር ሰኞ ማታ እንደተፈጠረ ነው የማስበው ና ሆነ አገኘ ነው በጊዜው ያለው እድል ያው ለፖሊስ መመልከት ነበረ። ፖሊስ እጅግ በጣም ከሚገባ በላይ ትብብር አድርጎልናል። አካሄዳቸውም አሰራራቸውም በጣም ጥሩ ነበረ። አራት ሰዓት ባልሞላ ጊዜ ውስጥ ወንጀለኞቹም ንብረቱም ምንም ነገር ሳይጎል በቁጥጥር ስር ውለዋል። የተለያዩ የዋጋ ግምት ያላቸውን ተሽከርካሪዎች ከሌሎች ግብረ አበሮች ጋር በመመሳጠር እንዲሰረቅ ያደረጉ የጥበቃ ሰራተኞቹ ፖሊስ የደረሰውን ጥቆማ መነሻ በማድረግ ባደረገው ክትትል ተሽከርካሪዎቹን ከሶስት ተጠርጣሪዎች ጋር በቁጥጥር ስር በመዋል ምርመራ እያጣራ እንደሚገኝ የጨፌ ሜዳ አካባቢ ፖሊስ ጣቢያ የወንጀል ምርማሪ ዋና ሳጅን መልካሙ አሰፋ ተናግረዋል። ሁለት ተሽከርካሪዎች በጋራጅ ውስጥ ያው ለአገልግሎት ለከስተመር ያመጧቸውን የግል ተሽከርካሪዎች ተቆዩ በኋላ የጥበቃ ሰራተኞቹ የሆኑት የጋራጁ የጥበቃ ሰራተኛ የሆኑት ሌላ ወንጀል ፈጻሚዎች ዋና ወንጀል አደራጊዎች ጋር በገንዘብ በጥቅም ሸር በማደረግ በመተባበር ገንዘብ እንሰጣቸዋለን በማለት የነቃቸው በቀለ ለተባለው እና ላልተያዙ አባሪዎች ጋር ተሽከርካሪዎቹን አሳልፈው እና የሰጡት በዛን ሰዓት ለሊት ላይ ያው ፖሊስ ከግል ተበዳይ ጋር ባደረገው ክትትልና ምርመራ ሰፋ ያለ ምርመራ አድርገው በቴክኖሎጂም ታግዞ በጂፒኤስም አንደኛው ተሽከርካሪ ኮድ ሶስት ኤ 4815 የሆነ ሀይሩፍ ተሽከርካሪ በአዲስ ክፍለ ከተማ ወረዳ ሰባ ልዩ ቦታው ኦቶቡስ ተራ ፖሊስ ጣቢያ አካባቢ ፊት ለፊት ማለት በተለምዶ ኳስ ሜዳ ተብሎ ከሚጠራው አካባቢ አሁን በተያያዘው ይርነቃቸው በቀል በተባለው ተጠርጣሪ መኖሪያ ግቢ ውስጥ የሰሌዳ ቁጥሩን በመቀየር መኪናውን የሰሌዳ ቁጥሩን ኮድ 3 00611 ደቡብ ኢትዮጵያ በሚል በመቀየር እዛ አቁሞት እያለን በጂፒኤስ እና በተደረገ ምርመራ ተሽከርካሪው ከነ ተጠርጣሪው ሊያስችላል። ከተሰረቁ ሁለት ተሽከርካሪዎች መካከል በአንደኛው ላይ ተገጥሞ በነበረ ጂፒኤስ ቴክኖሎጂ ተሽከርካሪው የት እንዳለ በመታወቁ በቁጥጥር ስር ለማዋል መቻሉ ተገልጿል። እዚህ ኬዝ አፈጻጸም ውጤት ላይ ሊያደርሰው የቻለው ዋነኛው ፍንጭ ጂፒኤስ መኖሩ ነው። ጂፒኤስ ስለኖሩ ነው ከዚህም ደረጃ ልንደርስ የቻልነው ነውና በተለይ በተሽከርካሪ ያላቸው ባለሀብቶችም ሆነ ግል ተበዳዮች በተቻለ አቅም ጂፒኤስ ቢያስገጥሙና የሚያስገጥሙበት ውስቹን ነገሮች በተቻለ አቅም ለማስተካከል ለፖሊስ ምርመራም ሆነ ውጤት ለማግኘት ለግል ተበዳይም ሆነ ለፖሊስ የሚመረጥ ዋነኛ ምክንያት ስለሆነ ከዛን አንጻር ጂፒኤስ አስገጥሙ፣ ነገሮች እንዲከታተሉ የሚል ሀሳብ አለ። አንደኛው መኪና እንደውም በጂፒኤስ አማካኝነት ነው የተገኘው። ሁለተኛው መኪና በራሱ ቴክኒካል ችግር ስለነበረው ብዙ ርቀው ይዘውት ሊሄዱ አልቻሉ፣ በራሱ ጊዜ ቆመ። ቴክኖሎጂ መጠቀም ግድ ነው። ምንም አማራጭ የለም። ከዛ በኋላ ቶሎ ሪፕሌስ አላረግ ናቸው አንዱ ችግር እሱ ነው እና ቴክኖሎጂን መጠቀም ቶሎ ቶሎ ቴክኖሎጂውን አብዴት ማድረግ የግድ ይላል። አሁን ሌብነቱም እየረቀቀ ስለመጣ ይሄ መኪና ሊገኝ የቻለው በዛኛው አብሮ በጠፋው ሚኒባስ ላይ ጂፒኤስ ነበረ፣ በጂፒኤሱ ምክንያት ነው አንድ ግቢ ውስጥ የተገኘው። በዛ አኳያ ነው ሰዎቹ ሲያዙ ሌላውን መጠቆም የጀመሩት ማለት ነው። እና ቴክኖሎጂ መጠቀም ደግሞ በጣም ለፖሊስም ቀላል የወንጀል መከላከል ይሆንለታል። ተጠርጣሪዎቹ አንዱን የተሽከርካሪ የሰሌዳ ቁጥር ኮድ 3 ኤ 48 15 አዲስ አበባ የነበረውን በሐሰተኛ ሰሌዳ ቁጥር 00611 ደቡብ ኢትዮጵያ በሚል የተኩና የተሽከርካሪውን ቦሎ እንደቀየሩ ሊታወቅ ተችሏል። የበፊቱ ቁጥር ኮድ 3 ነው አዲስ አበባ 4815 የሚል ነበረ። በንግድ ስራ ላይ የተሰማራ ነው። ነገር ግን ከመኪናው ስርቆት በኋላ ሌላ ታርጋ ተቀይሯል። የንግድ ነው፣ እሱም አረንጓዴ ምልክቶች እነሱ ስለሆኑ ቦሎውም ተቀይሯል። በዛ ሁኔታ ነው ያገኘ ነው። ፒክአፕ ሃይሉክስ የሆነ አንደኛው ተሽከርካሪ መጀመሪያውኑ የቴክኒክ ብልሽት ያለበት በመሆኑ ተጠርጣሪዎች በአዲስ ከተማ ክፍለ ከተማ በተለምዶ ጭላሎ ሆቴል ተብሎ ከሚጠራው አካባቢ በሚገኝ የውስጥ ለውስጥ መንገድ ላይ አቁመው መሰወራቸውን የግል ተበዳይ አቶ ተስፋዬ ገመቹ ይናገራሉ። ችግር ስላለበት ሌሊቱ ሙሉ ሲነዱት ነበር። ከሌሊት ሰባት ሰዓት ጀምሮ ፖምፓ ነው፣ አምስት መቶ ሜትር እየሄደ ይጠፋል። ለእኔም ስላስቸገረኝ ነው ሰርቪስ የገባው። እንደምንም ብሎ እስከ ንጋት ወሰዱት። አሁን ፍሪሶኑ ራሱ ተቃጥሏል። መጨረሻ ላይ ግን ጎማ ተኝቷል። የፊት ጎማ አዲስ ጎማ ነው፣ ተኛባቸው። ጥጋ ሲዞት የሆነ ክቡል ውስጥ ሆኗል። ከማደያ ጀርባ አቆሞት ቆሎ አልፎት ሄዷል። እና በፖሊስ ክትትል ተያዘ። መኪና ተገኝታል። ንውስ የተባለ ታርጋ ቁጥሩ ይታወቃል። ኢንፎርም ተደርጎ ነበረ ማለት ነው መጀመሪያ የጥበቃ ሰራተኞቹ ሲቀጠሩ በቂ ሰነድና ተያዥ በማቅረብ በኩል ክፍተት መኖሩ የተገለጸ ሲሆን መሰል ወንጀልን ለመከላከል ሌሎች ድርጅቶች አስፈላጊውን መረጃ በማጣራትና ሰራተኞቻቸው ላይ በቂ ቁጥጥር ማድረግ እንዳለባቸው ተጠቁመዋል። እንደዚህ አይነት ኬዞች የሚፈጸሙት አሁን እነዚህ ከጥበቃ ሰራተኞቹ ከማያውቁት ጋር በመመሳጠር ነው። ሆን ብለው ተደራጅተው አስበውበት ከስተመር በመስለው ቦታውን እያጠኑ ጥናት ካደረጉ በኋላ በሚያሳምኑበት መንገዶች ሰው በሰው በመሄድ ነው እንደዚህ አይነት ወንጀሎች እየፈጸሙ ያሉትና እንደዚህ አይነት ፈጻሚ አካላቶች እንዳሉ የግል ተበዳዮች ሆ ባለጋራጆች፣ ትኩረት ሰጥተው ከነዚህ ተምረው ራሳቸውን መጠበቅ፣ የአጠባበቃቸውንም ስልት መቀየር፣ ሰውንም ከማመን ከከስተመር አኳያም ትኩረት ሰጥተው መስራት አለባቸው ብዬ እገምታለሁ። አንደኛው ወደ አምስት አመት ነው የሰራው አንዱ ወደ አንድ አመት ነው። ግን ምንድን ነው ቤተሰብ ትሆናለ ራስን ትሰጣለ ከመቀራረብ የተነሳ ማለት ነው እና እንደ ጥበቃም አልነበሩ ንሳቃቸው በወርም በሳምንት እሄዳለሁ። ሌሎች ከዚህ መማር አለባቸው። ምንድነው ሕጋዊ የሆነ ሰው አድራሻ ያለ ዋስትና ዋስ የሚሆን ሰው አቅርቦ በዛ ቢቀጠሩ ደስ ይለኛል። ባለቤቱ ይሰርቀናል ብለን እኛ በፍጹም አናስብም፣ አይሆንምም ብለን የምንገምተው ነው። ግን እንዴት ወደሚለው ስንሄድ ግን ማምሻውን የሰማነው ጥበቆቹም በአካባቢው እንዳልነበሩ ነው። እሱ በአቅሙ በሚገባው መልኩ እንደውም አንዱ ለአምስት አመት አካባቢ የሰራ ጥበቃ ነው። ስለዚህ ቅጥሩንም በዛው መሰረት አምስት አመት አገልግሏል ማለት ነው። ነገር ግን እንደ ሰውም ይዘናጋል። ተዘናግቶ እንዳቀበለን የሰማ ነው። በመጨረሻ እንደ ድርጅት ሰራተኛ ስንቀጥር በራሳችን የምናሟላቸው ዶክመንቶች አሉ። ምንድን ነው አንዳንድ ጊዜ አሁን ተከስቶ የተገኘው የሰዎቹ ዋስ እንግዲህ በስራም ጉዳይ ሊሆን ይችላል፣ ኦር ከአዲስ አበባ ውጭ ናቸው። አንደኛው ወደ ሁመራ አካባቢ ነው ያገኘ ነው። አንደኛው ደግሞ ወደ ቤኒሻንጉል አካባቢ ነው የተገኘው እና እነህ ሰዎች በጊዜው መጥተው እኛ ጋር ዋስ ሲሆኑ የአዲስ አበባ መታወቂያ ነው የሰጡት። ከዛ በላይ ሄደን እርግጥ ነው አላጣራንም እንደ ዋስና ስንይዛቸው ሰዎቹን በማህለም ፋይላችን ውስጥ በነበረ ቴሌፎን እንደው በስድስት ወር በዓመት አንድ ጊዜ ሰዎቹ እንደውለን ቼክ የምናደርግበት አይነት አሰራር አለ። ግን እንግዲህ አጋጣሚ ሆነ የተከሰተ። ፖሊስ ንብረቱን ለማስመለስ ያደረገውን ጥረት ያደነቁት የግል ተበዳዮች ንብረታቸውን በማግኘታቸው መደሰታቸውን ገልጸዋል። እንደ ማንኛውም ሰርቶ አዳሪ መቼም ንብረት ሲጠፋ ያስደነግጣል ጠዋት ሰላም ብለህ ስትወጣ መኪና ጠፍቷል ስትባል እንደሚደነገጠው ሁሉ የፖሊስ አካላት ናቸው እንግዲህ ከጎናችን የሚሆኑት ስለዚህ ለነሱ ሪፖርት አደረገን እነሱም የተቻላቸውን ጥረት አደረጉ ሁለት ተኩል አካባቢ ሰምተን ወደ ዘጠኝ ሰዓት አካባቢ መኪናው እጃችን ላይ ገብቷል ፖሊስ ክትትል ፖሊሶች ማለት ነው እኔ በጣም ከልቤን የምልህ ፖሊስን አመሰግናሉ በዚህ ጉዳይ ላይ በጣም ከልብ በጣም ነው ደስ ያለኝ። ይገኛልን ብዬ በነገሩ ተስፋ አድርጌ አልነበረም እና አስራ ሁለት ሰዓት በንሞላ ጊዜ ውስጥ መገኘቱ በጣም በጣም አርክቶኛል። ሪሊ የፖሊስ ስራ እንደዚህ ፈጣንና ሶፍትስኬትድ አይመስለኝም ነበር። በዚህ አጋጣሚ ለፖሊሶች እና ለወንጀል መርማሪዎች ክትትል ለሚያደርጉ ምናምን ሁሉ ከፍተኛ አድናቆትም አክብሮትም ንብረትን ኃላፊነት ወስደው የሚጠብቁ አካላት በታማኝነት ኃላፊነታቸውን መወጣት እንዳለባቸው የተገለጸ ሲሆን፣ በተለይ ድርጅቶችና ባለ ንብረቶች ወንጀልን ለመከላከል የቴክኖሎጂ ውጤቶችን መጠቀም እንዳለባቸው መልእክት ተላልፏል። ጥበቃ ሰራተኞች አሁን ከእንደዚህ አይነት ጥበቃ ሰራተኞች ትምህርት ወስደው ትኩረት አድርገው ስራቸውንም ሲሰሩ በሀላፊነት ወይም እዛ ጋር መቶ የሚመጣው ማንኛውም ከስተመር ከስተመር ማለት አይደለም አሁን እነዚህ ወንጀሉን ለመፈጸም ሳምንት ያቀዱት እቅድ ከነሱ ጋር በመመሳጠር ገንዘብ ሸር ለማድረግ በጥቅም እናረግላቸዋለን በሚል ነው። ገንዘቡንም ትራንስፈር ለማድረግ ሙከራም በማድረግ ሳያረጉላቸውም ማለት ጥቅም ሳያገኙም በመታለል ነው ነገሮችን ሁሉ እዚህ ደረጃ እንዲደርሱ ያደረጓቸው። ና እዛ ጋር ያሉት የጥበቃ ሰራተኞች ማስተላለፍ የምፈልገው ነገሮች አንደኛ፣ በቃ እዛ ጋር የሚመጣውን ከስተመር ማንኛውንም ሰው ያው እንደ ከስተመር መስተናገር ካለበት ይስተናገሩ። ከዛ ውጭ የግል ጉዳይ ላይ እምነት አለመስጠትና ና አለመታለል ትኩረት ሰጥቶ ከነዚህ ተምረው ለቀጣይ በራሳቸው ስራ ላይ ክፍተት እንዳይፈጠር ትኩረት ሰጥቶ መስራት አለባቸው ብዬ ለጥበቃ ሰራተኞቹ መልዕክት አስተላልፋል ዋና ወንጀለኛ በምክር አይመለስም። የሚቻለው ነገር ያው የግል ጥንቃቄ እንዳለ ሆነ መንግስት የወንጀል ክትትል መንገዱን ሞር ማጠናከር ያለበት ይመስለኛል። ጥብቅ ክትትል ያስፈልጋል። ይሄ አሁን በአጭር ጊዜ ውስጥ የተሰራ ነገር አይደለም። ነገሩን አሁን ቁጭ ብዬ ሳስበው እኛ ቢሮ ውስጥ የምንገባበት የምንወጣበትን የጊዜ ፕሮግራም ይዘው ምን ብለው በደንብ እስኬጁል ሰርተው ነው ይሄን ነገር የሰሩትና ጥብቅ ክትትል ስትራቴጂን የሚባለው ሁልጊዜ በተወሰነ ሰዓት ውስጥ ብቻ እየመጣ ቸክ ማድረግ እንደሌለብህ፣ ቸክ የምታደረግበትን ጊዜ መለያየት እንዳለብህ ለስኬጁል እንዳይመች ማለት ነው። የሰውን ገንዘብ ሰርቀህ መበልጸግ ግን ብዙ አለማሰብ ሰር የቀን ስራ በትንሹም ወደ ትልቅ መሄድ ይቻላል። ከታሰረ ግን ያሁሉ ይቀርበታል። ማረሚያ የተገባ እድሜውም ይሄዳል። ለአገርም ሸክም ነው የሚሆኑ። ለቤተሰቡም አይረዳም። ከዚህ ቢጠነቀቁ ኃላፊነታቸውን ቢወጡና ታማኝ ታማኝነት እየራበህ ታማኝ ብትሆን ለራሴ ለህልና ራሱ ደስተኛ ነው ምትሆነው በዚህ አጋጣሚ የቴክኖሎጂ እንትንም የሚያስፈልግ መሆኑንም ተረዳንበት የሸጡልን ሰዎች አሉ ይህንን የሚገጥሙልን እነሱ ጋር ጥንትናለን ሲስተሙን አስተካከሉት ሲስተሙ ውስጥ ተስተካከለ በዛ መሰረት መኪናዋ የት ጋ እንዳለች የሚጠቁም ዳታው ተነሳ ማለት ስለዚህ ይሄንንም ቴክኖሎጂ መጠቀም አንድ እንትን ነው ዘበኛም እንደምትገጥር እንደምትቀጥር ሁሉ እኒኒም አማራጭ የሆኑት ቴክኖሎጂውን ብንጠቀም ቆንጆ ነው። በተባለው ቦታ ላይ ተገኘን። በተባለው ቦታ ላይ ስንገኝ መኪናው አለች። እዛም ጋር የፖሊስ አካላቶች ባይኖሩ ኖሮ እኛ ብቻችንን ሄደን በስሉ ምንም ልናደርግ አንችልም። በጣም የተደራጀ ሀይል ስለሆነ እዛጋ ያለው ማለት ነው።